አስር ካሬ በአስራ ስድስት ቴክኒስ ከአመት በፊት ሰርተን አዘጋጅተን የነበረውን አሽገንም አስቀምጠንላት ነበር። እንሆ አልሐምዱሊላህ በአሁን ሳት ላይ ወደ ሀገሯ መታ እህታችን መጅሊሷን እንዲህ በሚያምር ሁኔታ ፈርሸነዋል። የወንድማችንንም እንዲህ በሚያምር ሁኔታ የእሱንም ፈርሸን አስቀምጠን የነበረውንም ዛሬ ፏህ አድርገነዋል። ስለዚህ እናንተም አሰርታችሁ ማስቀመጥ ከፈለጋችሁ በአግባቡ እኛ ጋር ታሽጎ ማስቀመጥ ይቻላል። መጋረጃዎችንስ ትፈልጋላችሁ? በቁመት ተሸገርን ብላችሁ ለምትሸገሩ ሁሉ እኛ በቤታችሁ ልክ ቁመቱንም ሆዱንም ሁሉንም አዘጋጅተናል። እንደምትመለከቱ ደግሞ ይሄ የሚያምር ቁም ሳጥንና አልጋ በሚገርም ሁኔታ እያለቀ ይገኛል። የእህታችን ትዕዛዝ ነው። ይሄ የመጨረሻ ቀለም ነው የሚቀረው ማለት ነው። ሲያልቅ እንዲህ ያምራል ማለት ነው። በነጭ በዚህ ከለም ተቀብቶ ቀጣይም ቪዲዮ እየላችሁ መጣለሁ። በቅርቡ ደግሞ እነዚህ አዳዲስ ልብሶች በቅርቡ ይገባሉ፣ ታዘዋል። ኢንሻላ ስለዚህ አረቢያ መጅሊስ ከፈለጋችሁ ወይንም ደግሞ የ መጋረጃ ልብሶች በቤታችሁ ልክ ከፈለጋችሁ እነዚህ አዳዲስ ልብሶች እየገቡ ያሉ ልብሶች ናቸው። በቅርብ ቀን ጠብቁን ይላል ሰይድ አረቢያ መጅሊስ። ሁሌም ጥራቱንና ምርጥ ስራዎችን ከፈለጋችሁ ሰይድ አረቢያ መጅሊስ ከጎበኛችሁ እንዲህ በምትመለከቱት የፈርኒቸር ስራዎችንና የመጅሊስ ስራዎችን እኛ ቤታችሁን እናሱ ባለን ማለት ነው። ይሄ የምትመለከቱት አልጋ ቁምሳጥንና ብፌም ከአስር ከዘጠኝ ካሬ መጅሊስ በ25 ቴክኒስ የተሰራ መጅሊስ ጋር እንግዲህ እሱም ዛሬ እንደምትመለከቱት ወደ መጋዘን አስገብተን ላታል። አሽገንም በሚያምር ሁኔታ አዘጋጅተን እንዳይበላሽባት አስቀምጠን ላታል ማለት ነው። ስለዚህ ሁሉንም እቃ ሴፍቲውን ጠብቀን እንዳይቆሽሽ፣ እንዳይበላሽ ገንዘብ ላወጣችሁት ተደስታችሁ እንድትፈርሹት እኛም ኃላፊነቱን ወስደን እየሰራን እንገኛለን። ስለዚህ እናንተ ብቻ ምርጫችሁን በማስተካከል ሁሌም ጥራቱን የጠበቀ ስራዎችን ከፈለጋችሁ ምርጫችሁን ሰይድ አረቢያ መጅሊስ ካደረጋችሁ እኛ በሚያማምሩና ውብ የሆኑ ስራዎች ሰርተን እናዘጋጃለን ማለት ነው። ስለዚህ እንደምትመለከቱት አሻሽገንለት ነው ወደ ቤቷ ያስገባንላት ማለት ነው። ዛሬ የሚያምር መጅሊስ ነው ወደ መጋዘን አንድ ክላስ ወጥ አስገብተንላታል። ይህንን ቻናል ላይክ ሼር ሰብስክራይብ በማድረግ ሁሌም የምንሰራ ስራዎችን እንዲደርሷቸው አድርጉ። ሰይድ አረቢያ መጅሊስ ክልል ሰሜን ሸዋ ደራ አደሬ ከተማ ላይ ምርጥ ስራዎችን እየሰራ ይገኛል። ከእናንተ ጠበቀው ይህንን ቪዲዮ እስከ መጨረሻ ድረስ በማየት ሃሳባችን ኮመንት ላይ እንድጽፍልን ባሩስ እንጠይቃለን። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታይ ዛሬ እንግዲህ እንደምትመለከቱት የእህታችንን መጅሊስ እንግዲህ አሰርካሪ መጅሊስ ቁም ሳጥን፣ አልጋ ኮንትሮል የሆነውን ብፌ በሚያምር ሁኔታ ለብቻ መጋዘን ነበረና በሚያምር ሁኔታ እንዳይቆሽባት ሴፍቲውን ጠብቆ ስትመጣ በደስታ እንድትጠቀምበት እኛም በአግባቡ ተወተናል። እንደምትመለከቱ ደግሞ ከዓመቱ በፊት እንግዲህ የእህታችን መጅሊስ በሚያምር ሁኔታ በ16 ቴክኒስና በ20 ቴክኒስ የተሰሩ መጅሊሶች ዛሬ እሷም አልሐምዱሊላህ ወደ ሀገሯ መታ እንኳን በሰላም መጣሽልን ብለናት እንግዲህ እንደምትመለከቱት ቤቷ አስቀምጠን የነበረውን እኛ አንዴ ተቀብለናል ገንዘብ ስለዚህ አንዴ ገዝተሽናል፣ ስለዚህ እኛ ከዚህ በኋላ አያገባንም አላለም። ምክንያቱም ለውድ ደንበኞች መፍትሄ አለን ምንለው እኛ አንዴ የሰራ ነውንም አሽገን ያስቀመጥ ነውንም በምትፈልጉት ሰዓት ላይ ከጠራችውን አቤት ማለታችን ፍጥነት ባለው መልኩ መጥተን እናስተናግዳለን ማለት ነው። ስለዚህ እኛ ዛሬ እንግዲህ ይኸው ከዓመት በፊት ነው አንድ ክላስ ውስጥ ታሽጎ የተቀመጠ መጅሊስ ዛሬ እንግዲህ እሷም ወደ ሀገሯ መታ ኑ ፈርሹልኝ አለችን። እኛም የታዘዝነውን ትእዛዝ ተቀብለን ፈጣን አገልግሎት ፈጣን ምላሽ ሰተናታል ማለት ነው። ስለዚህ ይሄ የምትመለከቱን መጅሊስ እንግዲህ በሀያ ቴክኒስ የተሰራ ነው። ዘጠኝ ነጥብ አምስት ካሬ ነው በኤል በአንድ በኩል ኤል፣ አንድ በኩል ደግሞ ያው ኮርነሩ አጠር ስለሚል በቤቱ ዲዛይን ነው እንግዲህ የሰራንለት ማለት ነው። ስለዚህ እሷም በጣም ትደስታበታለች። እንዲህ አልጠበቅኳቸውም ነበር እኔ ይሄ እቃም እንደዚሁ ይቆየኛል ብዬ ጠብቄ አልነበረም ብላ በጣም አግራሞታን እንትን ብላለች። ያው በቪዲዮ አስተያየት እንድሰጠን ጋብዘናታል። ነገር ግን ያው በድምጽ ብቻ ስጠን ያው ብዙም ላለና ሸግራ ስላልፈለግን ዋናው የሱሳ መደሰት ነው። ዋናው የደንበኞቻችን መደሰት ነው የሚል አላማ አለው ሰይድ አረቢያ መጅልስ እንግዲህ። ስለዚህ ይሄ በሚያምር ሁኔታ እንዲህ አዘገን እንግዲህ ፏ አድርገንላታል ስለዚህ በቤታችሁ ዲዛይን ስታሰሩ መጅሊስ የሚሆን ፈርኒቸር የሚሆን ሁሉም ነገር ሁለተኛ ወጪ አይጠይቃቸዋት ነው። ለምሳሌ ለዚህም መጅሊስ መጋረጃ ወይም ምንጣፍ ብታዙ ባለሙያን በመጠየቅ በባለሙያ ዲዛይን ከተሰራ ድጋሜ የሚያጸጽት ስራ አይሆንባችሁ ማለት ነው። ስለዚህ ነው ሁሌም ጥራቱን የጠበቀ ስራ ከፈለጋችሁ ቅድሚያ አዋዩን ከእኛ ጋር ጋገሩ መታችሁ የስራ ቦታችንን ስራዎቻችንን ጎብኙን። እኛ ደግሞ ከመስራታችን ትእዛዛችሁን ከመቀበላችን በፊት እስከ ቤታችሁ ድረስ ሄደን ቤቱን አይተን ይሄ በባለ 25 ቲክነስ ቢሰራ በ20 ወይ በ16 ወይ በ30 የምትፈልጉት ዲዛይን ቢሰራ ያምራል ብለን እኛ ደግሞ ሙያዊ ድጋፉን ሰጣለን ማለት ነው። እንግዲህ እንደምትመለከቱት ነው። ማሻአላህ ረዥም እርሜ በደስታ በአፍያ እላው ላይ ኖረው የሚደሰቱበት ጊዜ ይሆኑላቸው ብለና ስለዚህ በጣም እስኪ ይዩትማ። ማሻአላህ በሚያምረው ማለት ነው፣ ቆንጆ ቤትም ሰርታለች ማሻአላህ። ስደት ህይወት እንግዲህ የለፉበትን እንዲህ በፎቶ በቪዲዮ የሚያዩትን ሰው ደግሞ በአካል እላው ላይ ደርሰው ወይም ደግሞ ሲያዩት ሲደሰት ይሄ ትልቅ ደስታ ነው። ስለዚህ ሁላችሁም በውጭ በአገር ውስጥ ያላችሁ ደንበኞች እንግዲህ መመሪያ ምን ማድረግ አለባችሁ? ቅድሚያ ቤተሰባችሁን እየላካችሁ ስራዎቻችንን መጎብኘት አለባችሁ ማለት ነው። ምክንያቱም መጅሊስ የሚሆን ፈርኒቸር አንዴ ካሰራን እንግዲህ ድጋሜ ለማሰራት ይከብደናል። ስለዚህ እንዳንጸጸት የመጨረሻ ትዕዛዞቻችንን መስጠት አለብን ማለት ነው። አንዴ አምነንበት ያሰራነው ስራ ደግሞ የሚያጸጽተን ስራ ስላልሆነ ማለት ነው። ስለዚህ ዲሜ በሚያር ሁኔታ እንግዲህ በጣም ተደስተውበታል። ማሻ አላህ። ስለዚህ መጅሊስ ማዘዝ ከፈለጋችሁ በጣም የተለያየ ዲዛይኖች አሉ። አረቢያ መጅሊስ እንግዲህ በ16 በ20 በ25 በ30 ከፍታው ቲክነሱ ማለት ነው። ቲክነስ ማለት ከመሬት ወደ ላይ ከፍታው ማለት ነው። ስለዚህ በምትፈልጉት እንደ አቅማችሁ ማሰራት ትችላላችሁ ማለት ነው። መጀመሪያ አረቢያ መጅሊስ ከፈለጋችሁ ምርጫችሁ ቦንድድ በቦንድድን እንድትመርጡ ደግሞ የሙያ ልምዴ እንሰጣችኋለሁ። ምክንያቱም ቦንድድ በቦንድድ ማለት የማያጸጽት ስራ ነው። ለምን ሁሌ አውጥታችሁ ማጠብ ትችላላችሁ። በፋሽን በሆነ ዘመን ባመጣች ልብሶች መቀየር ትችላላችሁ። ቦንድድ ማለት እርሜ ልክ ስለሆነ ማለት ነው። የማያልቅ የማይሞሸሽ ነው። ስለዚህ የቦንድድ ምርጫችሁን አስተካክሉ። ቦንድዶችም ደረጃ አላቸው። እኛ የምናመጣቸው ቦንድዶች ከጅቡቲ አሻ ደወሌ ላይ ሐረር አዲስ አበባን አቋርጦ ደራደር ከተማ ላይ ነው። እንግዲህ በሚያምር ሁኔታ ሰርተን ከስተመሮቻችን ደመኞቻችንን እያስደሰት ነው የምንገኘው ማለት ነው። ባለፉት ሶስት ዓመታት እንግዲህ ሰይድ አረቢያ መጅሊስ በጣም የሚያማምሩ ውብ የሆኑ መጅሊሶችን ሰርተን ደመኞቻችንን አስደስተናል። እስኪ ሌላኛው መጅሊስ ደግሞ እንሄድ። ይሄ የምትመለከቱት መጅሊስም እንግዲህ እንደምትመለከቱት ነው። ይህም ታሽጎ የተቀመጠ ነው። ከአመት አንድ አመት አካባቢ ላይ ማለት ነው እዛ አንድ ክላሱ ውስጥ አስቀምጠንለት ነበረ። ዛሬ እሱም ደግሞ ለቤቱ ወደ ሀገር ስትመጣ እኛ ደግሞ ሄደን ሀሉ ኑና ፈርሸዋለን። እኛም ደግሞ ሄደን ፈራርሸንለታል። ዋው! ማሻ አላህ! እንግዲህ ውድ ተመልካቾቼ አረቢያ መጅሊሳ ሳይሆን መጋረጃስ እዙ በጣቃ የምንሰሩ ጨርቆች አሉን። ማለት ምንድን ነው፣ ለምሳሌ በጣም ብዙ የመጋረጃ ደሞዎች የሚሸገሩት በቲክነ ድመቱ ነው። ቁመቱ አንዳንዴ በሁለት ሰማንያ ነው፣ በብዛት መጋረጃ የሚሰሩት እኛ ግን በጣቃ ስለምናመጣ እኛ ግን በጣቃ ስለምናመጣ እዚሁ ቤቱን ቁመቱንንም ሆዱንም መትረስ ስለሆነ የምንሰራው ምንም አትጸጸቱበትም ማለት ነው። ስለዚህ በሚያምር ሁኔታ ሰርተን እናስደስታችኋለን ማለት ነው። ውድ ተመልካቾቼ፣ አሁን እነዚህ አሁን በቅርቡ የገቡ ከቱርክ የገቡ ልብሶች ኢንሻላህ በቅርብ ቀን ሰይድ አረቢያ መጅሊስ ጋር ታገኙታላችሁ። መጋረጃ ብቻ አይደለም፣ እነዚህ የምትመለከቱት መጋረጃ፣ የአረቢያ መጅሊስ ልብሶች፣ የሶፋ ልብሶች ሁሉንም በቅርብ ቀን ደግሞ በአዲስ መልኩ የምናመጣ ስራዎች አሉንና፣ እናንተ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ በቀጣይ ቪዲዮስ ከምንገናኝ ሰላማችሁን ብዙ ላያደርግንላችኋለሁ። አሰላሙ አሌይኩም ወረሕመቱላሂ በረካቱ።